እኔ የምለው ቤተሰብ የተወለደበት የሰው ልጅ ያደገበት የተወለደበት እናት አባቱ ቤተሰቡ ያለበት ቦታ እንዴት ነው አልጋ ይዞ የሚያድረው እኔ ግራ የገባኝ ነገር ማለት ነው የብሩ አናታቸው ላይ ጥጋብ ማለት የብር እንትን አናታቸው ላይ ስለወጣ ይመስለኛል እና እናት አባት አጠገባቸው እያሉ አልጋ ይዘው ማደራቸው ግን አይገርምም በጣም ነው የሚገርመው ማለት ነው የጥጋባቸው ልክ ይህንን ያሳያል ማለት ነው እና ለምደውም አትሄዱት ቡታጀራ መጀመሪያ አዲስ አበባ ነበራቸው ሮታ ወደዚ ስመጣ ለመጣቸው ተከትላቸው እንዲህ ልጁ ቀበቶውን ይፍታበት ምን ሆናችሁ ነው አረ ፋቷቸው እንዴ? ያለነሱ መስራት አትችሉም እንዴ? ያለነሱ ቪዲዮ አይታይላችሁም ለምንድን ነው የተሰበሰባችሁት? እኔ እኔ እንጃ ትናንትና እንደዛ እያለቃቀሱ የነበሩት ዛሬ አልጋ ቤት፣ ባለ አልጋዎች የቡታጀራዎች አተረፉ። እውነት እና ውድ አይደለም እንዴ? ርካሽ ነው እንደ ቡታጀራ ላይ የአልጋ ምናምን እና እኔ ግር ምን ያለኝ የምሬ ነው ምላች። ትላንት እናት አባታቸው ጋር ክላስ ውስጥ እየተኙ ዛሬ እናት አባታቸውን ትተው አልጋ ቤት በጣም እኮ ነው የሚገርመው። እኔ ማውቀው ከሌላ ሀገር የመጣ ሰው ማለት ለሀገሩ እንግዳ የሆነ ሰው ነው አልጋ ይዞ የሚያድረው ማለት ነው። እዛው ተወላጆ ናቸው። እዛው አድጋችሁ እናት አባት እዛው እያሉ እንዴት ነው እናት አባትን ጥሎ አልጋ ቤት የሚታደረው ማለት ነው? በጣም ነው የሚያስጠላው። በጣም በጣም በቃ የጥጋባችሁ ልክ እዚህ ጋር በጣም ምን እንጃ የነበረባችሁት የነበረ የነበራችሁበትን የምትረሱ ሰዎች ናችሁ ማለት ነው እናንተ። ለካ ብር እንደዚህ ይቀይራል እንዴ? እኔ የምላችሁ ገንዘብ እንደዚህ ይቀይራል እንዴ? እውነት እኛ የመዳም ቅሞሞች ግን ጀግና ነን፣ ያልቀየረን ምንም ነገር ማለት ነው። ያው ብናገኝም የማይቀይረን እኛ የመዳም ቅሞሞች የምር ጀግና ነን። እንዴ ገንዘብ በዚህ ልክ ከቀየረማ አይስጠን የምር እንደዚህ እንትን ብሎ አፍንጫችን ደስ አይስጠን የምር በጣም ያስጠላል። እና ሩቷን ለምን ተፋቷት? በቃ ልጁ ራሱ አልመጣም ያለው እናንተ ስላላችሁ እናንተ ግርግር እየፈጠራችሁ ስለሆነ እናንተን የእናንተን ፊት ከማይ ሆዷ ውስጥ ብቀመጡ ብሎ ነው የተቀመጠው፣ ማለት ነው። እና ለምደው አትሄዱት ወደ ብታጀራ መች ነው የምትሄዱት? ያልገው ሲገርመን እዚሁ ተቀመጣችሁ አይቆጥርባችሁም። ግን እኔ የምለው በነፃ ነው የተቀመጣችሁት ማለት ስንት ሳምንት ሆናችሁ አለፋችሁ? ለመስቀል ከመጡ ወደ አዲስ አበባ አልተመለሱም። እናት አባታቸው ቤት አላየናቸው። አብሮሽ አብርሽ ራሱ በቁሙ አላየ ነው፣ አልጋ ቤት ነው ያየ ነው ማለት ነው። እና አስቡት! የሁሉ ብር ኬት መቶ ነው። ወይኔ ወይኔ።